ዛሬ እዚህ አቃቂ አካባቢ የምናየው ኢንዱስትሪል ኮምፕሌክስ የዛሬ ዓመት ከሁለት ወር ሶስት ወር ገደማ መጥቻቸው ነበር። ባዶ ቦታ ነበር። የስራውን እሳቤ ቪዥን ከሰማሁ በኋላ እኔ የሚሰሙኝን ሀሳቦች አጋርቻቸው ነበር እና ዛሬ የመጣሁት ያኔ የተወያየንበት ሀሳብና የስራው አቅጣጫ ምን እንደሚመስል ለማየት ነው። በጣም ይገርማል። በጣም ያስተነግጣል። ኢትዮጵያውያን ልክ እንደኔ ይህንን ሂደት ከጅምሩ የመታዘብ እድል አግኝተው ቢሆን አስደማሚ ነው። የዛሬ ዓመት ከሁለትር ሶስት ወር ምንም አልነበረም እዚህ ቦታ ላይ ምንም ባዶ ምሬት ነው። በአንድ ዓመት ጊዜ ውስጥ እነዚህ ያየናቸው በጣም ትላልቅ ሼዶች ፕሮዳክቱ ይቅር ምርቱ ይቅር ራሱ ኢንዱስትሪል ኮምፕሌክስ ኢንፍራስትራክቸር፣ እዚህ ውስጥ ያለው አስፋልት፣ እዚህ ውስጥ ያለው ፓርኪንግ፣ እዚህ ውስጥ ያለው የሪሰርች ዴቨሎፕመንት ቦታ እዚህ ውስጥ ያለው የቴስት የሚደረግበት ቦታ እንደዚህ አይነት ቡና ማቀናበሪያና ሸጫ ቦታዎች፣ ይገርማል። የኢትዮጵያ ፕራይቬት ሴክተር በዚህ ፍጥነት በዚህ ጥራት ስራ መስራት መቻል መጀመሩን ማየት መታዘብ በጣም ትልቅ ደስታ የሚሰጥ ነገር ነው። ያው የኛ እሳቤ ይታወቃል። በትልቁ ማሰብ ህልመኞች ነን፣ በትልቁ እናስባለን፣ ግን ከትንሹ እንጀምራለን ከትንሹን ጀምርና እያሰናስልና በፍጥነት ወደ ትልቁ ግባችን ደርሳለን። ህልማችን ይሄ ነው። እዚህ ስንመጣ የነበረው ሀሳብ የኢትዮጵያ ኢንዱስትሪያል ፓርክ የጀመርንበትና የሰራንበት መንገድ ችግር አለበት። ኢንዱስትሪያል ፓርኮቻችን ወደ አንድ ቢሊዮን ዶላር ገደማ እዳ አለባቸው። የተሰራው ስራ ይሄው ነው ነገር አይደለም። ሀዋሳ ላይ፣ ኮምቦልቻ ላይ፣ ባህር ዳር ላይ፣ አዳማ ላይ የሰራናቸው ኢንዱስትሪያል ፓርክስ አንዳንዱ ዘጠኝ አንዳንዱ አስራ ምናምን ሼዶች ያሏቸው ግቢዎች ናቸው። ፋብሪካውን አለም የገነባ ነው ፓርኩን የገነባ ነው ለፋብሪካው ምቹ የሆነውን ቦታ ነው የገነባ ነው። የአንድ ቢሊዮን ዶላር እዳ ለኛ ሸክም ሆኖ ከብዶናል ለመክፈል። መቀየር አለበት ከውጭ እዳ በማምጣት ሳይሆን በአገር ውስጥ ማምረት ይገባናል። በምን አግባብ ነው የምናመርተው ደግሞ የአዳማን የቆርቆሮ ፋብሪካ ስናስመርቅ አንዱ የነበረን ንግግር ቆርቆሮ ፋብሪካ ማስመረቅ እኛ አንፈልግም። ቆርቆሮውን አዘምኑት። የሸክላ የአፈር ቅብ ሰጥታችሁ ልክ ውጭ ሀገር እንደምናየው ቅድም እንዳየነው አይነት የቆርቆሮ ሺት ማምረት ቻሉ። ያን ካምረታችሁ ቦታ ካላችሁ ትላልቅ ሀንጋር ደግሞ ስሩ። ትላልቅ ሀንጋር ከሰራችሁ፣ መብራት ካለው ቴሌኮሙኒኬሽን ካለ መንገድ ካለ ለዚህ ነው እኛ ቢሊየን ዳላር ያወጣ ነው ፓርኩን ከሰራችሁ በኋላ እዚያ ውስጥ የሚያስፈልጉን ፋብሪካዎች እየጨመር የኢንዱስትሪያል ፓርክ የሚባለውን ቅርጽ እናስይዛለን ነው አንደኛው። ሁለተኛው ሁላችንም እንደምናውቀው ኢትዮጵያ ውስጥ የፋብሪካ ባለቤት ነኝ ሰው ሲል አንድ ፕላንት አንድ ፋብሪካ ኦውን አድርጎ ነው እንጂ እንደዚህ አይነት ኮምፕሌክስ አልተለመደም። ያው እንደምናውቀው አንድ ፕላንት ያስቀምጥና የፋብሪካ ባለቤት ነኝ ይላል። ሌላ ለምናየው ግን ደስ አይደለም። ብዙ ፋብሪካዎች በአንድ ቅጥር ውስጥ በሚኖሩበት ሰዓት ከኢነርጂ ከኢንፍራስትራክቸር በተጨማሪ ለባለሀብቱ በጣም አዋጭ ናቸው። በብዙ መልክ አዋጭ ናቸው። ያንን ማየት ነው የሚፈልገው። ዛሬ ኤምጂ የሚባለው ኩባንያ በአንድ ዓመት ከምናም ሰርቶ ያሳየን የኢንዱስትሪያል ኮምፕሌክስ እኛ ከሰራናቸው ናቸው ፓርኮች ምንም ነገር አያንስም። በብዙ ነገር ይበልጣል። በሼዱ ሳይዝ ይበልጣል። በግቢው ውበት እንዳያችሁት ነው። ምንም ነገር አያንስም። እድሜ ብቻ ነው የሚቀረው። እድሜ ምንድን ነው? የተከሉት ዛፍ ጊዜ ይፈልጋል ማቹን ለማድረግ ልክ ሌሎቹን ፓርኮች እንዳየ ነው ማለት ነው። ከዚያ ውጪ ለካ በሀገር ልጆች እንደዚህ አይነት ኮምፕሌክስ መስራት ስንችል ነው አንድ ቢሊዮን ዶላር ተበድረን ሀገር ላይ ጣጣ ያመጣንም ይሆን ትምህርት የምንወስድበትም ስራ ነው። እንግዲህ እዚህ ቦታ በማስተዋል መገንዘብ ያለብን ነገር ይህ ኮምፕሌክስ እና ከዚህ ጎን ያለው ኮምፕሌክስ ሁለቱ ብቻ ፕላስ ኦር ማይነስ የኢትዮጵያን 50% የቡና ኤክስፖርት ያደርጋሉ። ይሄ ቦታ ዛሬ ያየ ነው 140000 ቶን በአመት ኤክስፖርት ያደርጋል። የዚህ ቦታ የዚህ አመት እቅዱ ከ200 ሚሊዮን ዳላር በላይ ይሄ ብቻ ኮምፕሌክስ ኤክስፖርት ያደርጋል። ይሄ ብቻ ያኛው ሲጨመር በድምሩ ከእጥፍ በላይ ማለት ነው። ይሄ በጣም በጣም በጣም ትልቅ እመርታ ነው። ሁለተኛው ፔን የነበረው ቡና በጥሬው ወደ ውጭ ሀገር እየላክን ትናንሽ ነገር ቫሊዩ አድ ማድረግ ስንችል ብዙ ገንዘብ ሉዝ እያደረግን ነው። ቫሊው አድ ማድረግ መጀመር አለብን፣ ሰው አለን፣ ጭንቅላት አለን፣ በፖሊሲ ድጋፍ አለ የሚል ቁጭት ነበረን። ቅድም እንዳያችሁት በጣም ሞደርን የሆነ ፓኬጂንግ አላቸው። ፕሮሰስ አድርገው ቫሊው አድ አድርገው ኤክስፖርት ያደርጋሉ። ይሄ ለኢትዮጵያ የሚጨምረው ነገር ኤምፕሎይመንት ላይ ብቻ ሳይሆን በዶላር ማመንጨት አቅም ብቻ ሳይሆን ራሱ የኛ ቫልዩ በትክክለኛ ዋጋ በገበያ ላይ እንዲውል ከፍተኛ ድጋፍ አስቻይነት ያለው ነገር ነው። የእኛም ቡና ጥሬውን ገዝተው ቆላልተው በመሸጥ ብዙ ብር የሚያገኙ ሀገራት አሉ። ያን ያስቀራል ማለት ነው። ዘንድሮ ከቡና ፕላስ ኦር ማይነስ ሁለት ቢሊዮን ዳላር ኤክስፖርት ይጠበቃል። አምና ትልቅ ነገር አሳካን በቡና ከለውጡ በኋላ ደብል አደረግን ያልነው 1.4 ቢሊዮን ዶላር ዘንድሮ ደግሞ በጣም ለጥጠን 2 ቢሊዮን ዳላር መግባት አለብን እያልን። ምን ማለት ነው? በዘንድሮ ብቻ 600 ሚሊዮን ዶላር እንጨምር እያልን፣ አምና 1.4 ነበር። ዘንድሮ 600 ሚሊዮን ዶላር እንጨምር ስንል የሪፎርሙ ማግስት 2011 700 ገደማ ሚሊዮን ዶላር ነው የአመቱ ኤክስፖርት። ዘንድሮ የምንጨምረው ከአምናው የምንጨምረው ብቻ ያኔ ስንጀምር ከነበረው ይተካከላል ወይ ደግሞ ብዙ ጊዜ እንዳነሳሁት በ1996 95 ኢትዮጵያ አጠቃላይ ያላት ኤክስፖርት ተደምሮ ዘንድሮ ቡና ላይ ከአምና የምንጨምረውን አያክልም ወይም እዛ አካባቢ ነው። ይህ ትልቅ እመርታ ነው። የዘንድሮ ኤክስፖርት ትልቅ ውጤት ይጠበቅበታል እና ከቡና አንጻር በተገቢው በሚገባን ልክ በጥራት ቫሊው አድርገን ኤክስፖርት ማድረጋችን ብቻ ሳይሆን ከዚህ ሴክተር የሚጠበቀው ሁለት ቢሊዮን ዳላር ማለት ለብዙ ዓመታት፣ አስርተ ዓመታት ኢትዮጵያ ኤክስፖርት ለማድረግ ያልቻለችውን የኤክስፖርት አቅም ቡናው ብቻ ይመልሳል ማለት ነው። ባለፈው እንዳነሳሁት በ1998 ከ97 ግርግር ምርጫ ምናምን በኋላ ለመጀመሪያ ጊዜ ኢትዮጵያ በታሪኮ አንድ ቢሊዮን ዳላር ኤክስፖርት አደረግኩላ። ደግሳ ነበር ፌሽታ ነበር። ትናንትና ነው ሁላችን፣ በእኛ እድሜ ማለት ነው። አሁን ከቡና ብቻ የእሱን እጥፍ እያልን ያለ ነው። አንዳንድ ሰዎች በኢኮኖሚ ረገድ እየመጣ ያለውን ነገር ካለመገንዘብ ብዙ ሲሉ ይሰማል። መሳሳት አያስፈልግም። የኢትዮጵያ ኢኮኖሚ በከፍተኛ ደረጃ እየተለወጠ ነው ያለው። በሚታወቁ ኢንዲኬተርስ ማየት ይቻላል። ጂዲፒው በአምስት ዓመት ውስጥ ደብል አድርጓል። ይሄ የዓለም መለኪያ መንገድ ነው። የኢትዮጵያ ጂዲፒ ደብል ማድረጉ ብቻ ሳይሆን በኢስት አፍሪካ ሁለተኛ የነበረው ኢኮኖሚ በሰብሳራን ትልቁ ሶስተኛ ኢኮኖሚ ሆኗል። አንደኛው ነው ይሄ ሁለተኛ የኢትዮጵያ ኢኮኖሚ። እነ ህዳሴን እነ ኮይሻን እነ ኮሪደርን ትላልቅ ፕሮጀክቶችና ስራዎች አንድም የውጭ ብድር ሳይቀበል በኮይሻም በህዳሴም እስከዛሬ አንድ ዶላር የለም። በኮሪደር አንድ ዶላር እርዳታም የለም ብድርም የለም። በውስጥ አቅም ሌብነትን ብቻ በመቀነስ የሀገርን ሀብት መልሶ በማልማት እየመጣ ያለ ውጤት ነው። እርሻውን ማየት እንችላለን። ቱሪዝሙን ማየት እንችላለን። አይሲቲ ላይ የመጣውን ቼንጅ ማየት እንችላለን። በኢንዱስትሪ የመጣውን ቼንጅ ማየት እንችላለን። በማይኒንግ በጣም አስደናቂ ነገሮች እየመጡ ነው። በሚቀጥሉት ወራት ብዙዎቹ እየተገለጡ ይሄዳሉ። በሁሉም ሴክተር በግልጽ ፖሊሲ፣ በግልጽ ስትራቴጂ፣ በፎሎአፕ እና በአመራር እየመጣ ያለው ውጤት ኢትዮጵያ የማንሰራራት ዘመኗ ደርሷል ያልነውን ግልጥ አድርጎ የሚያሳይ ነው። የነቁ ፈጥነው ከኛ ጋር ይሩጡ፣ ያልነቁ ለመንቃት ይጣሩ። ኢትዮጵያ ማንሰራራቷ ግን የግድ ነው። አጀማመራችን፣ አካሄዳችን፣ አሰራራችን የሚያሳየው በዚያው መንገድ ነው። ትልቁን አለመን ከትንሹ ጀምረን ደግፈን መርተን ተቆጣጥረን ደክመን ውጤት እናመጣለን። እያመጣን ያለ ነው። ዘንድሮ በእድገቱም በኤክስፖርቱም አምና ከነበረው በጣም ትልቅ ለውጥ ይጠበቃል። ብዙ ጣጣ ባለበት ነው፣ እነዚህን ትላልቅ ድሎች እያመጣን ያለን ነው። ጣጣው እየቀነሰ ኢትዮጵያውያን ነቅተው መሰብሰብ፣ መደመር፣ መተጋገዝ ደግሞ ሲችሉ እናፈጥነዋለን። እና በብዙ መንገድ በወታደራዊ መስክ የማምረት አቅማችን ኢንዱስትሪዎቻችን እያመረቱ ያሉበት መንገድ ይገርማል። ለምሳሌ ቅድም እንዳየነው የቆርቆሮ ፋብሪካ የነበረው ዛሬ ስማርት ፖል ቦሌ መንገድ የዘረጋ ነውን። እዚህ የምናመርተው ስማርት ፖል ማምረት የሚለው ሀሳብ ራሱ ከጀመን ስድስት ወር ስምንት ወር የዚህ ት የአመት ያሞላው ታሪክ ነው። ቅድም እንዳያክት እዚህ ይመረታል። በየቦታው ግሪን ሌጋሲ እያስፋፋ ነው። በተከልነው ቁጥር ውሃ መጣት አለብን። ቦቴ እዚህ እየተመረተ ነው። ለትራክ ባዲ እዚህ እየተመረተ ነው። የቆርቆሮ ሼቶች በጣም ዘምነውና በውጭ ሀገር በምናየው መልክ እዚህ እየተመረተ ነው። አሁን የሚታሰቡ በጣም በርካታ ነገሮች ደግሞ ቅድም ስንወያይ እንደሰማችሁት አለ እና በጣም ተስፋ ይሰጣል። እንደዚህ አይነት ወጣት ሰዎች እንደዚህ አይነት ኮምፕሌክስ ሰርተው ለኢትዮጵያ ጠቃሚ በሆነ መንገድ በኤክስፖርት መስክ ተሰማርተው በገቢ ብቻ ሳይሆን ሀርድ ክረሲ በማመንጨትም ዶላር በማመንጨትም እያገዙ ያሉት ነገር ይበል የሚያስብል ነው። ሲደመር ኢትዮጵያ ትልቅ አገር ናት፣ ትልቅ አቅም አላት። ብዙ መስራት ትችላለች። ያላትን አቅም ማወቅ እና አንሎክ ማድረግ ነው። ያለንን ፖቴንሻል አንሎክ እያደረግን ከሄድን እንደዚህ እንደምታዩት እንግዲህ በአንድ ዓመት ይህን የሚያክል ነገር መስራት ከቻል በመንግስት ፕሮጀክት አፈጻጸም እየታየ የነበረው አስደናቂ ውጤት በፕራይቬት ሴክተሩም በሁለት ሶስት መንገድ ተጋብቷል። አንደኛ በሳይዝ ከፍ በማለት ትልቅ ስራ በመስራት ሁለተኛ በጥራት ግሪን የሆነ ንጹህ ፓርኪንግ ያለው ልክ ውጭ ሀገር የሚታይ ይመስል ነገር እንደዚህ አይነት ያማረ ነገር መስራት። ሶስተኛ ፍጥነት። አመት እኮ ነው ፖሊስ በአንድ አመት ተኩል ውስጥ ትልቅ ሴንተር ሰርቶ አስደመመን። የፕራይቬት ሴክተር ኤርጎኖሚክስ ገብቶት ኤስቴቲክ ገብቶት በዚህ ቢዩቲ ፋብሪካን መትከል ኢትዮጵያውያን ከቻሉ የምናስባትን የምናለማትን ታላቋን ሀገር ለማየት ለልጆቻችን ለማስረከብ በር ይከፍታል እና ኢትዮጵያውያን በጣም ደስ ብሎኛል። ይሄ ደስታዬ እንዲጋባባችሁ ፈልጋለሁ። ወጣት ልጆቻችን ታላላቅ ስራ መስራት ጀምረዋል። በሁሉም ሴክተር የደከምንባቸው የጮህንባቸው፣ የተናገርንባቸው፣ የለፋንባቸው ጉዳዮች ፍሬ ማፍራት እየጀመሩ ነው። ኢትዮጵያ የማንሰራራት ዘመኗን ጀምራለች። በዚህ አይነት መጨረሻ ላይ አጠቃላይ ኢኮኖሚውን ስንገመግም ስናይ የምንሰማ ይሆናል በሁሉም መስክ ከምን ጠብቀው በላይ ከፍ ያለ መርታ የሚታይበት አመት ነው። ያመት ይሄን ማጠናከር ያስፈልጋል። መተባበር ያስፈልጋል። የፕራይቬት ሴክተሩ ከሌብነት ታክስ ከማሸሽ በሾርት ከት ለመጠቀም ከመሞከር መሬት ከመደለል ትናንሽ ብር ከመለቃቀም ወጥቶ ተለቅ ያለ ገዘፍ ያለ ሀሳብ እንደዚህ ይዞ እንዲሰራ ለበርካታ ወጣቶች የስራ እድል እንዲፈጠር ሀገር በመገንባት ሂደት ውስጥ የሚጠበቅበትን አዎንታዊ ሚና እንዲጫወት ነው። በዚሁ አጋጣሚ አዳራማት እንፈልገው በታክስ ማጭበርበር ያሉ ጉዳዮች ተቋሞቻችን ሲጠነክሩ እንይዛቸዋለን። በሌብነት በድላ ያለውን የጊዜ ጉዳይ ነው እንይዛቸዋለን። ሌብነት በዘላቂ በሆነ መንገድ ቀጣይነት ባለው መንገድ አምራች አያደርግም፣ አዋጭ አያደርግም። አምራች የሚያደርገን የሚያዋጣን፣ ለልጆቻችን የሚሸጋገር ጥርት ጽድት ያለ ሀብት ምንፈጥረው በእንደዚህ አይነት ስራ ነው። ለዚህ ደግሞ በጣም በርካታ ኢትዮጵያውያን አቅም አላቸው። ገንዘባቸውን ውጭ ሀገር ያስቀመጡት ሰዎች ወደ አገራቸው መልሶ ስራ ቢሰሩ፣ ባንኮች እንደነዚህ አይነት ስራዎች ይሁነኝ ብለው አስበው ቢደግፉ፣ የከተማ የክልል አመራሮች የወረዳ ዞን አመራሮች እንደዚህ ያለ ለወጣቶች የስራ እድል የሚፈጥር ለኢትዮጵያ ተስፋ በሆኑ መስኮች ላይ ይሁነኝ ብለው ቢደግፉ ምን ፈጥረውን ሀገር አስቡት። እኛ እዚህ ስንመጣ ስናይ ችግሮች ስንፈታ ይህን ኢንዱስትሪ ከዛኛው ስናስተሳስር በዚያ መንገድ ነው ኢንዱስትሪው የተሳለጠና የሚጠበቅበትን አበርክቶ ሊያስገኝ የሚችለው። ባለፉት ዓመታት በግብርና ሴክተር ያመጣነው አስደናቂ ውጤት በኢንዱስትሪ እንዲደገም በፕራይም ሚኒስትር ኦፊስ ስቲሪንግ ኮሚቴ አቋቁመን ባለፉት ጥቂት ወራት በጣም አመርቂ ውጤት ያለው ስራ ተሰርቷል። ኢትዮጵያ ታምርት የሚለው የኢንዱስትሪያሊስት ግለሰቦችና ቡድኖች ችግር በመለየት በመፍታት ረገድ ብዙ ርቀት ሄደናል። ለምሳሌ ሲሚንቶ ሰሞኑን ለውጥ እንደመጣው በሁሉም ሴክተር ምርታዎች አሉ፣ ሌቦች አሉ፣ አጨርባሪዎች አሉ፣ አቋራጭ የሚሰው ሰዎች አሉ። በሌላ መንገድ ደግሞ ያን አቅንቶ አስተካክሎ የተሻለ ነገር ለመፍጠር የሚጥሩ ሰዎች አሉ እና ሲሰባሰብ በጣም አስደሳች አስደማሚ ነገር ነው። በእንደዚህ አይነት ስራ መሳተፍ የሚፈልጉ ሰዎች መተው ቢያዩ በጣም እንደኔ ደስተኛ የሚሆኑ ይመስለኛል። ኢትዮጵያን የሚወዱ የኢትዮጵያን እድገት የሚመኙ በኢትዮጵያ ውስጥ ያማረ ነገር ማየት የሚፈልጉ ሰዎች ጊዜ ሲኖራቸው እዚሁ ቅርብ ስለሆነ አቃቂ መጥተው እንዲጎበኙ መሰል ስራም እንዲያበዙ እንዲያበራክቱ በየቦታው እንደዚህ አይነት ስራ እየበዛ መሄድ አለበት እና ያንን ማሳካት ከቻል የኢትዮጵያን ብልጽግና ለማረጋገጥ ያለን ህልም የሚጨበጥ የሚታይ የሚዳሰስ እየሆነ ይሄዳልና በጣም ደስ ብሎኛል። ትልቅ ስራ ነው። የዚህን ኩባንያ ባለቤት ማመስገን እፈልጋለሁ። ይህ ስራ እዚህ ደረጃ ደርሶ ውጤታማ እንዲሆን ያገዙ የመንግስትም የግልም የባንክ ተቋማትም ካሉ ማንኛውም የተሳተፈ ኢትዮጵያዊ ኩራት ሊሰማው ይገባል። መትከል ብቻ ሳይሆን ዛፎ ነው ስላየ ነው ፍሬ አፍርቶ ስላየ ነው። በጣም ለሁሉም የከበረ ምስጋና ማቅረብ እፈልጋለሁ። የኢትዮጵያ የማንሰራራት ዘመን ይቀጥላል። የኢትዮጵያ ብልጽግና ይቀጥላል። ልጆቻችን ደህንነትን ተበቅለው በበለጸገች ኢትዮጵያ ላይ በኩራት እንዲኖሩ እንመኛለን። ፈጣሪያችን ደግሞ ያግዘናል፣ እናሳካዋለን። በዚህ ስፍራ የመጣንበት ዋና ምክንያት ቅድም የነበርንበት ኢንዱስትሪያል ኮምፕሌክስ ግቢው በጣም ያማረ ነው። ትላልቅ ሃንጋር ነው ያለው። እዚያ ውስጥ አልሙኒየም ብረት ይሰራል። አሁን ደግሞ የመስታወት ፋብሪካ አይተናል የተጀመረበት ሊሰሩ የተዘጋጁ ነው። መስታወት ፋብሪካ ሊሰሩ ይዘጋጃሉ። ቦታቸው የተመቸ ነው። እዚህ ደግሞ አንድነት መስታወት እንደዚህ በማይመች ቦታ በጣም አስደናቂ አስደናቂ ስራዎች ይሰራል። አንድነት ሞያው አለ። መስታወቱን በፋብሪካ ማምረት ሳይሆን ተመርቶ በዚህ መንገድ ከተቀበለ በኋላ እንደዚህ ያሉ ፊኒሽ ፕሮዳክት ይሰራል። አሁን ይሄንን ማንም ሰው አይቶ ኢትዮጵያ ውስጥ የሚመረት ነው ብሎ አያስብም። እንደነዚህ አይነት ምርቶች ያመርታል። በየሆቴሉ የምናያቸው በጣም ያማረ ያማረ ፕሮዳክቶች ያመርታል። እንደነዚህ አይነት ፕሮዳክቶች ያመርታል። ይሄ መቶ ፐርሰንት እዚህ ነው የሚሰራው። ይሄ ፋብሪካ ከፍተኛ ሙያ ያለው ግለሰብ ነው የሚሰራው። የሻወር ቤቶች በጣም ዘመናዊ የሻወር ቤቶች፣ መስታወት የሚያሳዩ በተለያየ ፍሬም የሚሰሩ የተሰባበረ የሚባል መስታወት በሙሉ ለተለያየ ፐርፐዝ ያውላል እንጂ አይጥልም። ብዙ ስራዎች ነው ያየነው የሚሰራቸውን ስራዎች። አሁን የኛ ስራ ይህንን ከቅድሙ ጋር ማስተሳሰር ነው። ያማረ ቦታ አለ፣ ሰፊ ግቢ አለ፣ የፋብሪካ አቅም አለ። እዚህ ደግሞ የሚያስደንቅ ሙያ አለ። ሁለቱ ኢትዮጵያውያን ቢተሳሰሩ የሚፈጠሩን አስቡት። እነዛ መስታወት ፋብሪካ ይሰሩ ነው እሱ ደግሞ ከፋብሪካው በኋላ ያሉ ማንኛውም ፕሮዳክት ቴምፐር ግላስ የእነዚህ ቡሌ ፕሩፎች ቡሌ ፕሩፍ ግላስ ያመርታል። ለሻውር ለህንፃ ያመርታል። ለቤት ዕቃ የማያመርተው ነገር የለም። በቸርች ላይ የሚሰሩ ከመስተዋት ጋር የሚሰሩ ስራዎች እዚህ ይሰራሉ። ሁለቱ ተሳስረው በእንደዚህ አይነት ቦታ ቢሰራ ያኛው ለትራንስፖርት ይመቻል። ግቢው ለመጫን ለማውረድ ይመቻል። አንጋሩ በጣም ትላልቅ ነው። ይሄ ፕሮዳክት በስፋት ሀገር ውስጥ ይሰራጫል፣ ለኤክስፖርትም ይመቻል ማለት ነው። ኢትዮጵያዊ ነው፣ በሙያ ነው የሚሰራው። ፅድት ያለ ስራ ነው የሚሰራው። ትንሽ አግዘን ብናያይዘው ለሀገር ውስጥ ብቻ ሳይሆን ከዚያም በላይ የሆነ ነገር ልናመርት እንችላለን። የሀገር ውስጥ ኢንዱስትሪያሊስት ከእንደዚህ አይነት የፋብሪካ ባለቤትነት ቅድም ወዳየ ነው ኢንዱስትሪያል ኮምፕሌክስ ካላደጉ በቀር ምንፎክርበት፣ የብልጽግናና ኢኮኖሚ እድገት የተሟላ አይሆንም። ማንም ሰው ኢትዮጵያውያን ማወቅ ያለብን ማንም ሰው ከሌላ አገር ገንዘብና እውቀት ይዞ ለጽድቅ ይመጣ የለም። አትርፎ አልቆ አብዝቶ ይዞ ለመሄድ ነው። አንጠላም፣ እውቀትም እንፈልጋለን፣ ካፒታል እንፈልጋለን፣ እናግዛለን። ነገር ግን የሀገር ውስጥ ኢንዱስትሪያሊስቶች በእንደዚህ ቦታ ያሉትን እያገዝን ጸዳ ያለ ኢንቫይሮንመንት ውስጥ ቆንጆ ፕሮዳክት እንዲሰሩ ማገዝ ካልቻል ከመሰረቱ ይበላሻል ነገሩ። ከዚያ እንዳይበላሽ መስታወት ብዙ ነገር ላይ ነው የሚውለው። ከተማ ውስጥ ህንጻዎቻችን ተበላሽተዋል። ሌላ ሀገር ስንሄድ የመስታወት ህንጻዎች ያምራሉ። እኛ ጋ ለምንድን ነው በሙያ እንሰራው? ኢምፖርት እናደርጋለን፣ እንለጥፋለን። እዚህ ጋር በአልሙኒየም መለጠፍ ይቻላል፣ በብረት ይቻላል፣ በእንጨት ይቻላል። ከአልሙኒየም ውጭም አላቸው የሚገጣጠም ይሄንን ሙያ ወደ ፋብሪካ ያሳድገን አስፍተን አግዘን ብንጠቀም ከውጭ የምናመጣውን መስታወት በሀገር ውስጥ እናመርታለን። ሌሎች ሀገርም ኤክስፖርት ማድረግ እንችላለን። አጋጣሚ ሆኖ የመስታወት ፋብሪካ ሮ ማቴሪያል አፈር ነው፣ ሀገር ውስጥ ያለ ምርት ነው። ሀንድረድ ፐርሰንት ኢንፑቱ እኛ ሀገር አለ። ኢንፑት ተጠቅሞ ያንን ጨፍልቆ መስታወት መስራት ነው ከባዱ ስራ። የተመረተውን መስታወት ወደዚህ ፊኒሽ ፕሮዳክት ማምጣት ነው። ለዚያ ደግሞ አንድነትን የመሰለ ሞያ ያለው እውቀት ያለው ልምድ ያለው ሰው አለ። ያን በማስተሳሰር የሀገር ውስጥ ገበያ ከሀገር ውጭ ያለውንም ማስፋት፣ በየሆቴል ቤቱ የምናያቸው እነዚህ ናቸው። ኢትዮጵያ ውስጥ በየሆቴል ቤቱ ይሄን ማምረት እኛ ከቻል በጣም የሚያምር ስራ ነው። ከሌላ ቦታ ኢምፖርት ማድረግ አይጠበቅብንም። ያን ለማድረግ ስለሚያስፈልግ ነው። ሁለቱም በማቀናጀት በማስተሳሰር እንድንስራ ይፈልግ ነው። ለምሳሌ ግራናይት ማርብል ላይ በጣም ሰፋፊ ስራ ይሰራ ነው። ሮ ማቴሪያል አለን። ማሽኖችን አምጥተን እዚህ ብንቆርጥ ኮንስትራክሽን እያደገ ስለሆነ ግራናይት እና ማርብል ድንጋይ ጭነን ከምናመጣ አገሱ እናመርታለን። መስታወት ጭነን ከምናመጣ እዚህ እናመርታለን። እንጨት ጭነን ከምናመጣ እዚህ እናመርታለን። ሲሚንቶ ጭነን ከምናመጣ እዚህ እናመርታለን። ብረት አይረን ኦር ከማቅለጥ ውጭ ያለው ፓርት ፊኒሽት ፓርቱ አልቋ ኢትዮጵያ ውስጥ በደንብ ተስፋፍቷል። አሁን አይረን ኦር አቅጦ ሄቪ ኬሚካል የሚባለውን ትልቁ ማለት ነው መስራት ነው የሚቀረው። እሱ ትልቅ ኢንቨስትመንት ይፈልጋል። ከዚያ ውጭ ባለው ጥሩ እየሄደ ስለሆነ ብረት ካመረትም ሲሚንቶ ካመረትም መስታወት ካመረትም ግራናይት ካመረትም ሴራሚኮች ካመረትም ማርብል ካመረትም ማንኛውንም ህንፃ በጥራት አብዛኛውን ነገር በሎካል ማቴሪያል ማምረት ይቻላል ማለት ነው። አሁን አንድ ቤት ለመስራት መስታወቱን ኢምፖርት አድርገን ልዩ ልዩ ዘመናዊ ቆርቆሮዎች ኢምፖርት አድርገን በር መስኮት ኢምፖርት አርገን መሬት ንጣፍ ኢምፖርት አድርገን ለሲሊንግ ጂፕሰም ቦርድ ኢምፖርት አድርገን አይቻልም። ጂፕሰም ቦርድ ጀምረናል እናስፋፋለን። ግራናይት ጀምረናል እናስፋፋለን። ማርብል ጀምረናል ይስፋፋል። ሁሉን በሀገር ውስጥ ሮ ማቴሪያል የሚመርተውን ስናመርት እና ሙያተኛ እያስፋፋን ስንሄድ ቡም እያደረገ ያለው ኮንስትራክሽን ሴክተር በቀላሉ ሳንቸገር የውጭ ምንዛሬ ዲማንድ ሳያደርገን ሊያድግ ይችላል ማለት ነው እና የመንግስት የስራ ኃላፊዎች እንደነዚህ አይነት ኢንዱስትሪዎች እያዩ፣ ማያያዝ፣ ማስተሳሰር፣ ማገዝ እና ወደሚቀጥለው ሌየር ከፍ ቢሉ ማድረግ ይጠበቅብናል። ዛሬ የቅድሞ የኤምጂ አንድነት አሁን ለመጀመሪያ ቀን ያስተዋወቅናቸው። እኛ ያንን አየን ይህንን አየን አገናኘናቸው። አሁን በጋራ ይህንን ነገር የሚያሳድጉበት መንገድ እየመከሩ ነው፣ ድጋፍ ይደረግላቸው። በእርግጠኝነት ከሁለት ሶስት አመት በኋላ ደግሞ ሄደን ምን ላይ እንደደረሱ እናያለን ማለት ነው። እና በጣም ተስፋ ሰጪ ነገር ነው። ኢትዮጵያውያን ይችላሉ፣ ኢትዮጵያ ትችላለች፣ አቅሙ አለ፣ ብቃቱ አለ፣ እውቀቱ አለ። መተጋገዝ፣ መደጋገፍ፣ አብሮ መቆም ከተቻለ ብዙውን ነገር በሀገር ውስጥ ልናመርት እንደምንችል ያመላክታል። ጋር አድርግ ያመሰግናል።